ከአንድ ዛፍ ጋር የሞቱት ሰባቱ ገበያተኞች። በጣም ከፍ ያለ ዛፍ አንድ ቀን በከባድ ግጭት ሊወድቅ ይችላል ይባላል። በሸካ ዞን ኪ ወረዳ በፌዴ ከተማ ደግሞ ይህ አባባል አሳዛኝ ክስተትን ያዘለ እውነት ሆነ። በፌዴ ከተማ በተጨናነቀው ገበያ ነጋዴዎች ዋጋቸውን የሚጠሩበት፣ ገዢዎች የሚደራደሩበትና ህይወት እንደተለመደው የተንቀሳቀሰበት ቀኑ ሐሙስ ነበር። የአንዱ ዛፍና የሰባቱ ሰዎች እጣ ፈንታ ግን የተለየ እቅድ ነበረው። ለትውልድ በቁመቱ የቆመ እንደ ሽማግሌ ጠባቂ የሆነ ህዝቡን የሚከታተል የጸሐይ ሙቀት መቋቋም ላቃተው መጠጊያ የነበረው ግዙፍ ዛፍ በድንገት አጥፍቶ ጠፊ ሆነ። ኩራትና መመኪያ ያደረጉትን አምነ የተጠጉትን ሳያስጠነቅቅ ጥቂቶችን ሞቶ ሞትን ጋበዛቸው የተቀሩትን በድንጋጤና በሀዘን ጭስ አፍነው ነው አስለቀሳቸው። የፌዴ ገበያ የንግድና የሳቅ ቦታ ወደ አሳዛኝ ሁኔታ ተለወጠ። ለዓመታት ህዝብን እንደገዛ፣ ነገር ግን በራሱ ክብደት ወድቆ እንደወደቀ ኃያል ንጉስ፣ ዛፉም ሰባት የንጹሐን ሕይወትን ይዞ ጠፋ። ህልሞች፣ ተስፋዎችና የወደፊት እጣዎች ከግዙፉ ግንድ ስር ኃይላቸውን ተቀሙ፣ ጉዟቸውን አቆሙ። ገበያ ሄደው ሳይመለሱ ሰባት ሕይወት በቅጽበት ጨለማ ለበሱ። ትልቁ ዛፍ ወድቆባቸው ሰባት ሰዎች ሞተዋል፣ ስምንት ሰዎች ቆስለዋል፣ አካላቸው ተሰብሮ፣ ድምፃቸው ለእርዳታ ይጮኻል። አንዳንዶቹ በትንሽ ቁስሎች እድለኞች ነበሩ፤ ሌሎች ደግሞ ከፍተኛ ጉዳት ደርሶባቸው የመትረፍ እጣፈንታቸውን ለመሞከር ወደ ቴፒ አጠቃላይ ሆስፒታል ቢወሰዱም ችግራቸው የከፋ ከመሆኑ የተነሳ ለተሻለ ህክምና ወደ ጅማ ተወስደዋል። ይህ አሳዛኝ ክስተት ለዓመታት በጽናት የቆመ ታላቅ መሪ የመሰረቱን ስንጥቆች ችላ ብለው ከተጠጉት ሰዎች ጋር እንደ ወደቀ የሚያመላክት ተምሳሌም ይሆናል። በአንድ ወቅት የጥንካሬ ምልክት የነበረው ታላቁ ዛፍ በመጨረሻ ሲወድቅ ብቻውን አልወደቀም፣ በድንገት የጥፋት ኃይል ሆኖ የሰባት ሰዎችን ሕይወት ቀጥፎ ስምንቶችን አቁስሎ ብዙዎችን አሳዝኖ ሄደዋል። የሽካ ዞን የመንግስት ኮሙዩኒኬሽን ጽሕፈት ቤት ጉዳቱን አረጋግጦ ለሟች ቤተሰቦች መጽናናትን ተመኝቷል። የካፋ ዞን ፖሊስ ኮማንድ ፖስት የተሰማውን ሐዘን በማጋራት ለተጎዱ ወገኖች ጸሎትና ድጋፍ አድርጊያለሁ ብሏል። ሕይወት የማይታወቅ ነው። አንድ ጊዜ የዛፉ መኖር በጥላ ምቾት ያመጣል፤ ደግሞ መውደቁ በተቃራኒው ጥፋት ያመጣል። ረጅሙ ዛፍ እንኳን በማይታይ ማዕበል ሊነቀል ይችላል። ይህ አሳዛኝ ሁኔታ ሁልጊዜ ራሳችንንና አካባቢያችንን እንድንንከባከብ ያሳስበናል፣ ምክንያቱም እጣ ፈንታ የሕይወታችንን አካሄድ ለዘላዓለም እንደሚለውጥ አናውቅምና። ይህ የመዝገብ ሚዲያ የዩቱዩብ ቻናል ነው፣ ወሳኝ የሆኑ ወቅታዊ መረጃዎችን፣ አሳዛኝ አስገራሚና አስቂኝ ታሪኮችን አነቃቂና አስተማሪ ሀሳቦችን ወደ እናንተ የሚያደርስ ምርጥ የቻናል ስለሆነ መሰናዶዎቻችንን ላይክና ሼር በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ አብሮነታቸውን በጽናት ያሳዩን። እናመሰግናለን። የሞቱትን የወገኖቻችንን ነፍስ ይማር ለቤተሰቦቻቸው መጽናናትን ያድል።